ጤና ይስጥልኝ ክቡራትና ክቡራን፣ የዚህ ሚዲያ ቤተሰቦች የሰዓቱን መረጃ ይዤላችሁ ቀርቤያለሁ። በኢትዮጵያ ያለው የሚዲያ ነጻነት አሳሳቢ ደረጃ ላይ መድረሱ ተነገረ። ይህንን የተመለከተ ዘገባ ዘርዘር አድርጌ እንደሚከተለው አቀርባለሁ። በኢትዮጵያ ያለው የሚዲያ ነጻነት አሳሳቢ ደረጃ ላይ መድረሱን ጋዜጠኞች ተናገሩ። የኢትዮጵያ መገናኛ ብዙሃን ምክር ቤት የዓለም የፕሬስ ነጻነት ቀንን በማስመልከት ሚያዚያ 24 ቀን 2017 ዓ.ም በነበረው የውይይት መድረክ የሚዲያ ነጻነት ከጊዜ ወደ ጊዜ አሳሳቢ እየሆነ መምጣቱን ጋዜጠኞች ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን በመጡ ማግስት ጀምሮ ለሚዲያ ባለሙያዎች ትልቅ ተስፋ እንደነበር የተናገረው ጋዜጠኛ በፍቃዱ አባይ፣ ነገር ግን ተስፋዎቹ ከሶስት ዓመት በላይ እንዳልተሻገሩ ገልጿል። እንደ ባለሙያ ለውጡን እንድደግፍ ካደረጉኝ ጉዳዮች መካከል የመናገርና የመጻፍ ነጻነት እንዲሁም ሌሎች በሕገ መንግስቱ ላይ የሰፈሩት የፕሬስ ነጻነቶች ተግባር ላይ ይውላሉ የሚል ተስፋ ስለነበረኝ ነው። አፋኝ የነበሩ ሕጎች ተሽረው ወደ ተሻለ መንገድ ይመጣሉ የሚል ተስፋ ስለነበረኝ ነው ያለው ጋዜጠኛው። ነገር ግን ዛሬ ላይ መጀመሪያ ቃል እንደተገባው ሳይሆን የሙያው ነጻነት አሳሳቢ መሆኑን ተናግረዋል። በወቅቱም ባለሙያዎች የተሻለ የአሰራር ነጻነት የሚያገኙበት ምህዳር መፍጠር ተችሎ እንደነበር የሚያስታውሰው በፍቃዱ፣ ነገር ግን ዛሬ ላይ ሆነን የፕሬስ ነጻነት ቀንን ስናከብር በነበርንበት ተስፋና በነበርንበት ምኞት ላይ አይደለንም ብሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ ጀምሮ የሚዲያ ባለሙያዎችን አግኝተው ሲያነጋግሩ አይቶ እንደማያውቅ የተናገረው በፍቃዱ ቃለ ምልልስ ማድረግ እፈልጋለሁ ብሎ ጥያቄ ያቀረበላቸው የሚዲያ ተቋምም ሆነ ጠቅላይ ሚኒስትሩ ተጋብዘው ቃለ ምልልስ ሲያደርጉ ገጥሞት እንደማያውቅ አክለዋል። በጠቅላይ ሚኒስትር ጽህፈት ቤት በኩል በሚሰጡ መግለጫዎች ላይ የሚጋበዙት ሚዲያዎች በጣት የሚቆጠሩ ከመሆናቸው ባሻገር ጥቂቶቹም ቢሆኑ እሳቸው የሚፈልጓቸው ብቻ መሆናቸውን ጋዜጠኛው ተናግሯል። ከዚህ ባሻገር ጋዜጠኞች የመጻፍና የመናገር እንዲሁም ለሕብረተሰቡ ትክክለኛ መረጃ የማድረስ ነፃነቱ ከጊዜ ወደ ጊዜ እየተገደበ መምጣቱን የተናገረው ጋዜጠኛው ተሻሽለው የነበሩ አሳሪ ሕጎች መልካቸውን እየቀየሩ መምጣታቸውን ያክላል። እንደ ባለሙያ በቅርቡ የወጣውን አዋጅ በዓለም የፕሬስ ነፃነት ቀን ላይ ሆኜ ስመለከት የሚዲያው ነፃነት ጥሩ ላይ ነው ብዬ ለመናገር ይቸገራለሁ፣ ያለው በፍቃዱ ሐሳብህን በነፃነት ትገልጻለህ ብትለኝ፣ አዎ እገልጻለሁ፣ ትጽፋለሁ ወይ ብትለኝ፣ አዎ እጽፋለሁ። ነገር ግን ይህን የማደርገው አንዳንድ ጊዜ ስራዬ ችግር እንዳይፈጥርብኝ ጥንቃቄ በማድረግና ምናልባትም ለሚመጣው ችግር ኃላፊነት እወስዳለሁ ብዬ በማመን ነው ሲል ያስረዳል። ችግሩ የብዙ ጋዜጠኞች ችግር ነው፣ ያለው በፍቃዱ አሁን ባለንበት ነባራዊ ሁኔታ በየትኛውም የሚዲያ ተቋም ውስጥ ለሚሰሩ ባለሙያዎች አስቸጋሪ ወቅት አሁን ይመስለኛል ሲል አስተያየቱን ሰጥቷል። ጋዜጠኞች በስራ ምክንያት የሚፈጠሩ ችግሮችን ከሌሎች ፖለቲካዊ ጉዳዮች ጋር በማገናኘት ጋዜጠኛው በሙያው ሊያገኘው የሚገባውን መብት እንዲነፈግ እንዲሁም ችግሩን በራሳቸው እንዳይፈቱና ለሕብረተሰቡ ትክክለኛ መረጃ የሚያደርሱበትን አሰራር እንዳይከተሉ ያደርጋቸዋል ብሏል። እንደ ኤሮፓያን ዘመን አቆጣጠር በ2018 እና በ2019 ኢትዮጵያ በፕሬስ ነፃነት በዓለም አቀፍ ደረጃ የምትወደስበት ወቅት እንደነበር የተናገረው ጋዜጠኛ ኤርሚያስ በወቅቱ የተዘጉ ሚዲያዎች የተከፈቱበትና ጋዜጠኞችም ያልታሰሩበት ወቅት እንደነበር አስታውሷል። የአገሪቱ ፖለቲካ ሲመሰቃቀል ወላፈኑ ሚዲያውንም እንደሚነካ መገንዘቡን የተናገረው ኤርሚያስ በተለያዩ አካባቢዎች የሚፈጠሩ የጸጥታ ችግሮች፣ ፖለቲካዊ ጉዳዮች የሚፈጥሩት ትኩሳት በአንድም በሌላም በሚዲያው ዘርፍ ላይ አሉታዊ ተጽዕኖ ማድረጋቸው እንደማይቀር ተናግሯል። በመሆኑም ቀደም ሲል በሚዲያው ዘርፍ ይታይ የነበረው የፕሬስ ነጻነት እየቀነሰ መምጣቱን የሚያክለው ጋዜጠኛ ለችግሩ መከሰት የመንግስት ድርሻ ከፍተኛ ቢሆንም፣ ነገር ግን የሁሉም አካላት ድርሻ አላቸው ብዬ አምናለሁ ሲል ተናግረዋል። ሚዲያዎች የተሰጣቸውን ነጻነት በሚገባ አስተዳድረዋል የሚለው አከራካሪ ጉዳይ ነው ያለው ኤርሚያስ መንግስት ሚዲያውን ለመቆጣጠር የሄደበት ርቀትም አጠያያቂ መሆኑን አስረድቷል። መንግስት ሚዲያውንም መቆጣጠር አለብኝ ብሎ ያምናል ያለው ጋዜጠኛው በበኩሉ ይህ ትክክል ነው ብሎ እንደማያምን ያስረዳል። ሚዲያዎች ሕግ ጥሰው ሲገኙ በሕጉ መሰረት መጠየቅ እንዳለባቸው አምናለሁ የሚለው ኤርሚያስ ነገር ግን ሚዲያን የመቆጣጠር እሳቤ ሊወገድ እንደሚገባ ተናግረዋል። በአሁኑ ወቅት የሚዲያ ነጻነት አለ ብዬ አላምንም ሲል የተናገረው አንድ ስሙን መጥቀስ ያልፈለገ ጋዜጠኛ የህብረተሰቡን ችግር አውጥቶ ለማሳየትም ሆነ ትክክለኛ ዘገባን ለመስራት አስቸጋሪ መሆኑን ተናግሯል። የጋዜጠኞች መታሰርና መታፈን ስራውን በአግባቡ ለመስራት ፍርሃት እንደሚፈጥርበት የተናገረው አስተያየት ሰጪው ጋዜጠኝነት እንደ ሙያ እየተቆጠረ እንዳልሆነ አክሏል። ማህበረሰቡ ትክክለኛ መረጃ የማግኘት መብቱ እየተከበረለት እንዳልሆነ የሚናገረው ጋዜጠኛው ይህ የሆነበት ምክንያትም በጋዜጠኞችና በማህበረሰቡ መካከል ያለው ድልድይ የተመቻቸ ባለመሆኑ ነው ሲል አስረድቷል። ዘገባ በሚሰራበት ወቅት ጉዳዩ ከፖለቲካ ጋር ይነካካ ይሆን የሚለው ሐሳብ አብዝቶ እንደሚያሳስበው የተናገረው ጋዜጠኛው አንድ ጋዜጠኛ ራሱን እንደ ነፃ ሰው ካልቆጠረ ለማህበረሰቡ ድምፅ ሊሆን እንደማይችል ተናግሯል። ጋዜጠኞች መረጃን የማግኘት እድላቸው ጠባብ መሆኑን የተናገሩት ደግሞ የኢትዮጵያ መገናኛ ብዙሃን ምክር ቤት ምክትል ሰብሳቢ አቶ ታምራት ኃይሉ ናቸው። መረጃዎችን የሚያመነጨው መንግስት በመሆኑ የሚወጡ መረጃዎችን በቀላሉ ለማግኘት አስቸጋሪ መሆኑንና በተለይ የግል ሚዲያዎች ላይ ችግሮቹ ጎልተው እንደሚታዩ አክለዋል። ፓርላማ ለመግባት የሚከለከሉ ጋዜጠኞች መኖራቸውን እንደሚያውቁ የተናገሩት ምክትል ሰብሳቢው ጋዜጠኞች ከስራቸው ጋር በተያያዘ መረጃዎችን በሚያሰባስቡበት ወቅት በሚፈጠሩ ችግሮች ለእስር እንዳይዳረጉ አዋጁ እንደሚደነግግ አብራርቷል። በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ወይም ዩኔስኮ አማካኝነት በየዓመቱ ሚያዚያ 25 የሚከበረው የዓለም ፕሬስ ነጻነት ቀን በዓለም ዙሪያ ያለውን የፕሬስ ነጻነት ሁኔታ ለመገምገም መገናኛ ብዙሃንን በነጻነታቸው ላይ ከሚሰነዘረው ጥቃት ለመከላከልና ህይወታቸውን ላጡ ጋዜጠኞች ክብር ለመስጠት እንደሚከበር አቶ ታምራት ተናግረዋል። የዘንድሮ በዓል ሰው ሰራሽ አስተውሎት በፕሬስ ነጻነትና በመገናኛ ብዙሃን ላይ የሚያሳድረው ተጽዕኖ የሚል መሪ ሐሳብ መያዙት ተነግሯል። ትኩረቱም ሰው ሰራሽ አስተውሎት ወይም ኤአይ ለገለልተኛ ጋዜጠኝነት፣ ለመገናኛ ብዙሃን ዘላቂነትና ለህዝብ አስተማማኝ መረጃ ተደራሽነት የሚፈጥራቸውን እድሎችና ስጋቶች ለመፍታት ያለመ ሲሆን በኢትዮጵያም ጋዜጠኞች ስለ ሰው ሰራሽ አስተውሎት ስልጠናና ግንዛቤ ሊወስዱ እንደሚገባ በመድረኩ ተነግረዋል። የዘንድሮ የሚዲያ ነፃነት ቀን በዓለም አቀፍ ደረጃ ለሰላሳ ሁለተኛ ጊዜ በኢትዮጵያ ደግሞ ለ26ተኛ ጊዜ ታስቦ ውሏል። ክቡራን አድማጮች ይህንን ዘገባ የዘገበላችሁ ሪፖርተር ነው። ክቡራን አድማጮች በሰዓቱ ብታደምጡት መልካም ነው ያልኩትን አጭር መረጃ የሰማችሁት ነው። ከሰዓታት በኋላ በሌላ መረጃ ተመልሼ እስከማገኛችሁ በያላችሁበት የዓለም ክፍል ቸር ቆዩ።